ይህ የነጌሌ አርሲ ከተማ እግር ኳስ ክለብ በከፍተኛ ሊጉ ሻምፒዮን በመሆኑና ወደ ፕሪምየር ሊጉ በማደጉ የተደረገለት ሞቅ ያለ አቀባበል ነው። በኢትዮጵያ ከፍተኛ ሊግ ምድብ ለ ሲወዳደር የነበረው ነጌሌ አርሲ በ47 ነጥቦች የምድቡ የበላይ ሆኖ በማጠናቀቁ በ2018 የኢትዮጵያ ፕሪምየር ሊግ ተሳታፊነቱን አረጋግጧል። እግር ኳስን ከልባቸው ይወዳሉ ከሚባሉ የኢትዮጵያ አካባቢዎች መካከል ነጌሌ አርሲና አካባቢው አንዱ እንደሆነ ይነገራል። በድንቅ የተፈጥሮ ጸጋ የታደለው ታደለው ርሲና አካባቢው በአቢጃታና ሻላላንጋኖ ብሔራዊ ፓርክ ድንቅ የተፈጥሮ ሀብት የታደለ ነው። ማኅበረሰቡ ለእግር ኳስ ፍቅር ቢኖረውም በኢትዮጵያ ፕሪምየር ሊግ ታሪክ አካባቢው ተወካይ አልነበረውም። ምራባሪ ሲዞን በ200 ዓ ም ሲመሰረት ርሲ የእግር ኳስ ክለብም በጊዜው የዞኑና የኦሮሚያ አሸናፊዎች አሸናፊ ሻምፒዮን ሆነ። ከአንድ ዓመት በኋላ ሕጋዊ ሰውነት ያገኘው ርሲ 201 ዓ ም ላይ በአዲስ መልኩ ምስረታውን አደረገ። ከምስረታው ጀምሮ ባሉት ዓመታት በኦሮሚያ ሊግ ሲሳተፍ የቆየው ክለቡ በኢትዮጵያ ሁለተኛ ወርከን በሆነው በኢትዮጵያ ከፍተኛ ሊግ ከ2007 ጀምሮ መሳተፍ ቻለ። ክለቡ ወደ ፕሪምየር ሊጉ ለመግባት በከፍተኛ ሊጉ ጠንካራ ተፎካካሪ ሆኖ ቢቀርብም እንዳጋጣሚ ሆኖ ሊሳካለት አልቻለም። በተደጋጋሚ እስከ መጨረሻው ምዕራፍ እየደረሰ እድል ፊቷን አዞራበት የነበረው ነጌሌ አርሲ 2017 ላይ እድል እጇን ዘርግታ ተቀበለችው። 2017 ዓመተ ምህረት ላይ አዲስ አሰልጣኝና ተጫዋቾችን በማስፈረም ውድድር ዓመቱን የጀመረው ነጌሌ አርሲ በምድብ ለ ተደልድሎ ውድድሩን ጀመረ። በሐዋሳና በአዲስ አበባ በተደረገው ጨዋታ እጅግ ጠንካራ በነበረው ምድብ የበላይ ሆኖ ማጠናቀቅም ቻለ። በተለይ በምድቡ ደሴ ከተማ፣ ሀላባ ከተማና ንብ ያሳዩት ተፎካካሪነት ምድቡን እጅግ ፈታኝ አድርጎት ነበር። ነገር ግን እልህ አስጨራሽ በነበረው የውድድር ዘመን አንደኛ ሆኖ ሲያጠናቀቅ በሌላኛው ምድብ ወደ ፕሪምየር ሊጉ ካለፈው ሸገር ከተማ ጋር ለሻምፒዮናነት ተፋልሞ የዋንጫ ባለቤት ሊሆን ቻለ። ይህን ክለብ ነው አባገዳዎችና ሀደስንቄዎች ስንቄዎች የመንግሥት የሥራ ኃላፊዎችን ጨምሮ በሺዎች የሚቆጠሩ የክለቡ ደጋፊዎችና የከተማው ነዋሪ ክለቡ በባቱና ነጌሌ አርሲ ከተማ ሲገባ ደማቅ አቀባበል ያደረገለት የተደረገላቸው አቀባበል ያልጠበቁት እንደሆነ ነው የክለቡ አባላት የተናገሩት። አንዳንዴ ዝም ብለህ የምታሳልፈው ነገር ቢኖር በቃ ተናግሬ ምንም ቃሎች ሊወጣለት አይችልም። የትኛውም ነገር ብናገር አሁን ይገልጸዋል ብዬ አላስብም። በጣም ደንግጫለሁ። እውነት ለመናገር በዚህ ልክ አልጠበቅኩም። እና ተጫዋቹ መካከል ምን የሚል ነገር ነበረ? ሻምፒዮንነት እንደዚህ ነው እንዴ የሚል አቀባበሉ እንዳያችሁ ነው፣ በጣም የሚያምር አቀባበልን ያደረጉልን። ከቡልቡላ ድረስ ነው እንግዲህ ታችኋል የተቀበሉ እና በጣም ደስ ብሎኛል። ህዝባችን ረጅም ኪሎ ሜትር ተጉዞ መቶኛን እስከ ዝዋይ ድረስ መጥቶኛ በመቀበሉ እጅግ በጣም ደስታ የተሰማኝ ምክንያቱም ከኛ ጎን መሆናቸውን በዚህ መልኩ አሳይቶናል። ከዚህ በፊት በፕሪሚየር ሊግ ያሳድግ ያላቅም እንደ አጋጣሚ ሆነ ደግሞ አምና ተሻሸመኔ ጋር ከፕሪሚየር ሊግ ወርደናል እና ታሪክ ተወቃሽ ነበርኩ። ዘንድሮ ደግሞ አሁን ታሪክ ጽፌ ያለው ብዬ አስባለሁ እና በጣም ደስ ብሎኛል። ስመጣ ያየሁት ነገር በጣም እውነት ነው እንደ በዛሬ እንደዛሬ ደስ ብሎኛል ያቀ ስንመጣ የነበረው አቀባበል ህዝቡ ጋር የነበረው ፍላጎት ውስጣችን እኛም ጋር የነበረው ነገር እንደዚህ እንደምንሆን አናቅም ነበር። እዚህ ስንመጣ ያየነው ነገር ነውና በጣም ደስ ብሎኛል። እውነት ማለት በዚህ ልክ ሰው ለኳሱ ፍቅር አለው፣ በዚህ ልክ ፍላጎት እንዳለው አሁን ስንመጣ ነው ያየነው። ህብረተሰቡ ደስታ ትልቅ ነው ማለት ይቻላል። ህብረተሰቡ በጣም የተደሰተው በፊትም ፍላጎት ነበር። ለብዙ ዓመታት ደግሞ ፕሪሚየር ሊግ ሳይቀላቀሉ ቆይቷል እና በተለያዩ ፋይናንስ ኬዝ አለ። የልጆች ክትትልም ደግሞ በሚፈለገ የኃይል ክትትል አናረግም። ይህን ዘንድሮ ደግሞ ክፍተታችን ከዚህ በፊት ምን ክፍተት ነበር፣ እነዚህ ልጆች ለምን ወደ ፕሪሚየር ሊግ ሊያድጉ አልቻሉም የሚል ነገር ገምግምም ነበር። ከዛ የተነሰ ዘንድሮ በጥሩ ፋይናንስም ደግፈን ልጆቹ ደግሞ ወደ ፕሪሚየር ሊግ ሊቀላቀል ይችላል እና በጣም ነው ደስ ያለው። ይሄ ህብረተሰቡ ጋር ያለው ሁኔታ በጣም ደስ ይላል። ድሉ እንደምታየው እጅግ በጣም ደስታ ሰጥቶናል። ማህበረሰቡን እንዳያችሁት ነው። በጣም ምክንያቱም ይሄ ቡድን እዚህ መድረስ የነበረበት ዛሬ ሳይሆን ከሁለትና ከሶስት አመት በፊት ነበረ እና ዛሬ ግን ያው እግዚአብሔር ፈቅዶ ሆኗልና እጅግ በጣም ደስ ብሎኛል። በጣም እንግዲህ ክለባችን ይገባዋል። ጠንካራ ተፈካሪ እንሆናለን ብዬ አስባለሁ። የክለቡ ውጤታማነትም በብዙ ውጣ ውረድና ከተሰራው ጠንካራ ስራ የተገኘም ነው። የውድድር አመቱ እጅግ ፈታኝና በጣም ከባድ ነበር። አብሶ አንደኛ ዙር አካባቢ ትንሽ የተጫዋቾችን ጉዳት ገጥሞን ስለነበረ ዋጋ የሚያስከፍሉ ጨዋታዎች ነበሩብን እና እነሱ ዛ ላይ ዳግም ለማገገም ነው የሰራ ነው ያን ነገር ተሳክቶልናል እንጂ አንደኛ ዙር ላይ ትንሽ የተጎዱ ተጫዋቾች ነበሩና በነሱ መካከል የነበሩት ተጫዋቾች ድግግሞሽ ጨዋታ ስለነበረባቸው ጫናው መጨረሻ ጨዋታዎች አካባቢ ላይ ዋጋ አስከፍሎን ነበርና በአጠቃላይ በዚህ አመት የነበረው ነገር እጅግ በጣም ፈታኝና ቻሌንጅ የበዛበት። ውድድሩን ስንመለከተው በተለይ በምድብ ለ ላይ የነበሩ ቡድኖች እጅግ በጣም ጠንካራና ፕሪሚየር ሊግ ለመግባት አቅደው ሲሰሩ የነበሩ ክለቦች ስለነበሩ ውድድሩን እጅግ በጣም ጠንካራና ከባድ አድርጎታል። ያ ማለት ደግሞ ውድድሩ ለማለቅ አንድ ሳምንት እስኪቀረው ድረስ የሚወጣው የሚወርደው በአብዛኛው ያልተለየበት ምድብ ነበረ። በጣም ጠንካራ ምድብ ከመሆኑ የተነሳ ነገር ግን እኛ ለፍተን እግዚአብሔርም ረድቶን ሻምፒዮን ለመሆን ችለናል። አንደኛ ከመጀመሪያ ጀምሮ በጣም ተዘጋጅተናል፣ ለፍተን ሰርተናል። ግን ከዛ በላይ ደግሞ ፍቅራችን ነው አንድነታችን ነው ይህን ያመጣውላለሁ። በጣም እንፋቀራለን፣ እንዋድዳለን። አንዱ ሚሊዮን አንዱ እንደታላቅ እንደታናሽ ነው የምንሰማማው። ለዛ አንድነታችን ነው ይህን ያመጣውላለሁ። ውጤታማ ለመሆናችን መሆናችን ትልቁ ምክንያት ፈጣሪ ከኛ ጋር መሆኑ ነው፣ እና ከፈጣሪ በታች ደግሞ አመራሮች እንዲሁም ደግሞ ኮቻችን ትልቁን ተሳትፎ አድርገዋል። ምክንያቱም ኮቾች የሚሰጡንን ታክቲክ የተሻለ ስሮ ነው እኛ ተገበረ ነው ለዚህ የተሻለ ድል የበቃ ነው። ስፔሻል የነጌሌ አርሲ ምድብ በጣም ጠንካራ ተፎካካሪ ክለቦች ናቸው። እስከ መጨረሻ አልታወቅም ማለት ነው፣ እስከ መጨረሻ ጨዋታ። ስለዚህ ክለቡ በጣም ጠንካራ መሆኑንና ስብስቡ ራሱ በዲሲፕሊንም በተጫዋችም ኮቺንግ ስታፍም ስፔሻሊ የተማሩ ናቸው። ዲሲፕሊን ያላቸው የተረጋጉ ልጆች ስለሆኑ መደማመጥ አለ ማለት ነው። የቲም የክለብ ስፕሪት ስላለ ክለቡ አሳምኖ ለማሸነፍ ይህን ሁሉ ውጥረት ወጥቶ ዛሬ እንግዲህ የዋንጫ ባለቤት ሆኖ ተሸላሚ ሆኗል። ይህ ማለት ነው ዛሬ ነጌሌ አርሲ የጠንካራ ተፎካካሪ ሆኖ እንዲቆይ ከወዲሁ ዝግጅት መደረግም አለበት። እኛ ትልቁን ስራችን የቤት ስራችንን ጨርሰናል ብዬ አስባለሁ። ከዚህ በኋላ ስለ ኳሱ የሚመለከታቸውና ኮሚቴዎቹ እዛ ቅርብ ያሉት ሰዎች ነው ስራቸው ብዬ አስባለሁ። ምክንያቱም ከክፍያ ጋር አንጻር ነው ጥሩ ክለብ ለመስራት ጥሩ ክፍያ መክፈል አለባቸው። ይህንን ነገር አሁን በፕሪሚየር ሊጉ ማድረግ የሚችሉ ከሆነ ፕሪሚየር ሊጉ ላይ ምንም አውትሻያ ማድረግ የሚከብደን ነገር የለም ብዬ አስባለሁ። አይ ዝግጁ ነው ለስነ ልቦና ነው ኖርማ። እግር ኳሱ ልክ እንዳልከው ከባድ ነው። ከፍ ስትል ከፍ ያለ ነገር ይጠይቃል። ምንም ጥያቄ የለውም። እና ያንን ነገር ለመናገር አሁን ከአመራሮች ጋር ቁጭ ብሎ መወያየት ይጠብቃል። ከዛ ከጠረጴዛ ዙሪያ ከጠረጴዛ ውይይት በኋላ ያለውን ነገር ማሳወቅ ነው እንጂ የሚሻለው ምንም ሊጉ ከባድ ነው የአገሪቱ አንደኛ ሊግ ነው ጠንካራ የውድድር አመት ነው ያሳለፍነው ፕሪሜር ሊጉ ደግሞ ከዚህ የተሻለ ጠንካራ ተፎካካሪዎች እንደሚገጥሙ በጣም እርግጠኛ ነን ከአሁኑ መሰራት ያለበት የተሻለ ዝግጅት እንድናደርግ ቅድመ ዝግጅት ሁሉም ነገር አመቻችቶ ቅድመ ዝግጅት ገብተን የተሻለ ውጤት ልናስመዘግብ እንደምንችል በጣም እርግጠኛ ነን እንደ ወጣ ነው እንወርዳለን ብዬ አልገምትም እዛው ነው የምንቆየው ለምን ምንም የሚቸግረው ነገር የለም ከተማው ሁሉም ነገር ገንዘብን በገንዘብን በምንም ደረጃ እያወጡም ስለሆነ የተፈለገውን ተጫዋች መምጣት ስለሚችል እዛውን ቆያለን እንጂ እንወርዳለን ብዬ አልገምትም። አንደኛ ይህንን ህዝብ ይዘን የምንፈራው ነገር የለም አይታችሁታል፣ ምን ያህል ለኳስ፣ ምን ያህል ፍቅር እንዳለው፣ ምን ያህል ኳስን እንደሚወድ በዚህ በትንሽ ከተማ ደረጃ ይሄ ህዝብ ህይወቱን ሁሉ አሳልፎ ለኳስ የሚሰጥ ህዝብ ነው እና ይህንን ህዝብ ይዘን ምንም አይነት ነገር የሚያስፈልጉንን ተጫዋቾች ከወዲሁ ለማሟላት ባለው ነገር እንሰራለን ጠንካራ የሆነ ቲም ገንብተን ቀጣይ በፕሪሜር ሊጉ ላይ እግዚአብሔርም ይረዳናል። ጠንካራ የሆነ ተፎካካሪ ሆነን ፕሪምየር ሊጉ ላይ እንቆያለን የሚል ግምት አለ። ክለቡ በ2018ቱ የኢትዮጵያ ፕሪምየር ሊግ በፋይናንስም ሆነ በቡድን አደረጃጀት ጠንካራ ሆኖ እንዲቀርብ ከመስራት በተጨማሪ ህዝባዊ መሰረት መያዝም አለበት። ክለቡ አሁን ከከተማው ወጥቶ የምራብ አርሲ ሆኗል። ምራብ አርሲ ማለት ደግሞ እጅግ በጣም ትልቅ የሆነ ዞን ነው። ስለዚህ በዚህ ደረጃ ምራብ አርሲ ክለቡ አሁን እኛ ጫንቃ ላይ ወርዷል ስላለ እነሱ ላይ ስለሆነ ደግሞ የሚያስፈልገውን ነገር ለማድረግ ጠንካራ የሆኑ አመራሮች አሉ። አሁን ያሰብነው በቦርድ እንዲተዳደር ነው የፈለግነው። በተለይ ህብረተሰቡ የኔነው ብሎ መቀበል አለበት። በመንግስት ደረጃ ብቻ የፋይናንስ አድርገን ይህን ክለብ ማስቀጠል አንችልም እና ባለሀብቱ፣ ህብረተሰቡ፣ የተለያዩ ህብረተሰብ አካላት ይህ ክለብ የኔነው ብሎ ፋይናንስ ማድረግ አለበት። ለዛ ሲባል ቦርዱን አዋቅረናል። ይሄ ኮሚቴ ደግሞ ቴሌቶን አዘጋጅቶ ፋይናንስ ፈልጎ እኛ ደግሞ እንደ መንግስት እንደ አንድ ግለሰብ ነው ይሄ ፋይናንስ የምናደርገው እንጂ በዚህ ቦርድ ነው እንዲንቀሳቀስ የፈለግ ነው። ቴሌቶን አዘጋጅተን ይሄ ቴሌቶን ብር መሰብሰብ እንችላለን። በሀገር ውስጥም በሀገር ውጭም ተነሳሽነት አለ። የህብረተሰቡ በጣም ፍላጎት አለ። የሚያነሳሳ አመራር ካገኘ ብር ያዋጣል ብዬ አምናሉ። ይሄን ለማ አርገን ለሚመጣ አመት ደግሞ ፕሪሚየር ሊጉ ውስጥ እንዲቆይና የፕሪሚየር ሊጉ ደግሞ አሸናፊ አሸናፊ እንዲሆን ደግሞ እንሰራለን። ብዙ ቡድኖች እንግዲህ ስፔሻሊ ኦሮሚያ ውስጥ ያሉ ቲሞች የምናይባቸው በርካታ ድካሞች አሉ። ያ ነገር እንዳይሆን አንዳንድ ውይይቶችን እንደ ከተማ ወጣቶች አድርገን ከዚህ በፊት ማለት ነው፣ ገና አንደኛ ዙር እንዳለቀ በመካከል ተሰብስበን ይሄ ቲም ዘንድሮ እንደሚገባ እርግጠኞች ነው። ስለዚህ ከመግባቱ በፊት ነው ቅድመ ዝግጅት ማድረግ ያለብን። ብዙዎቹ ቅድመ ዝግጅት ስለሌላቸው፣ መሰረታዊ ነገር ላይ ስላልሰሩ በርካታ ችግሮችን ይዘው ነው የወረዱት። ዛሬ እነሱ ብሔራዊ ሊግ አይደለም ሱፐር ሊግ አይደለም ክልል ሊግ የገቡ አሉ። ቡድኑ በጣም ጠንካራ ነው። አቅም ያላቸው ልጆች አሉ። በጣም ዳይናሚክ የሆነ ነገር ቲም ውስጥ አሉ። እዛ ላይ የተወሰኑ ልምድ ያላቸው ፕሪሚየር ሊጉን ያውቁታል የሚባሉ የጨዋታ ልምድ ያላቸው ሶስት አራት ልጆች ጣል አድርጎ ኮችንግ ስታፉ እንዳለ ሌላ አዲሽናል የሆነ ነገር መጨመር ነው እንጂ እነዚህ ልጆች መበተን የለበትም። ክለቡ በጣም ጠንካራነቱን አሳይቷል። በርካታ ጎሎችን ያስቆጠረው ከአርባ በላይ ጎሎች እንዳያችሁት። ስለዚህ ይቀጥል፣ ይህንኑ ነው ይዘን ምን መሄድ ያለብን ባይ ነኝ እንደ አንድ ደጋፊ። እንግዲህ ይሄኛው ደጋፊ ማህበር እናቋቋማለን። ደጋፊ ማህበሩን ስናቋቋም ደግሞ ገቢ ምንጮቹን ከአሁኑ እንሰራበታለን። ከውጭ ያሉ፣ አገር ውስጥ ያሉ እንዲሁም መላ እግር ኳስ የሚወዱትን ደጋፊ ማህበሩን እናቋቋምና በባጀት ፈንዱን ከየት እንደሚመጣ ምንጮቹን ፈልጌኑ ፈንድ በማድረግ ልጆቹን ባጀቱን ክለቡን ጠንካራ ክለብ አድርገን እንዲቆይ እናደረጋለን። ስኬታማ ሆኖ ወደ ፕሪሜር ሊጉ ላደገው ክለብ ከተማ አስተዳደሩ ለአሰልጣኙ አባላትና ለተጫዋቾች የመስሪያ ቦታና የገንዘብ ማበረታቻ ሽልማትም አበርክቷል።